ሰላም፣ ቤተሰብ እንዴናችን? ፍቅር ይበልጣል። መጥቻለሁ። በጣም እንደጠፋ ዋቃለሁ። ስድስት ወር እንግዲህ አራስ ቤት ነበርኩ። አዲስ እናት እንደሆንኩ ታውቃላችሁ፣ ብዙዎቻችሁ ቤተሰብ የሆናችሁ ሰው ልጄን እያሳደግኩ ነበር፣ እየተንከባከብኩ ነበር። አሁን ደግሞ ያው ወደ ስራ መመለስ ስላለብኝ የማማከር አገልግሎቴን ደግሞ ለመጀመር ቢሮ እያስተካከልኩ ነበረ ሰው። በዛ ምክንያት ጠፍቻለሁ ማለት ነው። ከዚህ በኋላ ግን ወደ የማማከር አገልግሎትም ይጀመራል፣ እንዲሁም ደግሞ የተለያዩ ፕሮግራሞችን በዩቲዩብ ይዘንላችሁ እንቀርባለን ማለት ነው። የምክር አገልግሎት ማግኘት የምትፈልጉ ስልክ ቁጥራችን ስክሪኑ ላይ በምታዩት ደውላችሁ ቀጠሮ በማስያዝ አገልግሎት ማግኘት ትችላላችሁ ማለት ነው። የምክር አገልግሎቱ በተለይም ደግሞ ትዳር፣ ሪሌሽንሺፕ ላይ ጥያቄ፣ ሀሳብ፣ ጉዳይ ያላችሁ ያልተፈታ ነገር ካላችሁ በፍቅር ግንኙነታችሁ ነውጣ ውረድ ውስጥ ሆናችሁ ልትፈቱት ያልቻላችሁ በጋራም ሊሆን ይችላል፣ ለብቻችሁም ሊሆን ይችላል። ምናልባት ሙያዊ አስተያየት ከፈለጋችሁም እንግዲህ እንዳልኳችሁ ፍቅር ይበልጣል፣ የማማከር አገልግሎትን ማግኘት ትችላላችሁ። እስክሪኑ ላይ ቁጥራችን አለ። ቀጠሮ በማስያዝ መምጣት ትችላላችሁ ማለት ነው። ከዚህ ጋር በተያያዘ ደግሞ ፕሪማሪታል ካውንስሊንግ ወይም ደግሞ ቅድመ ጋብቻ የማማከር አገልግሎት ነው ምንድን ነው? ከማግባታችሁ በፊት ማጥራት ያለባችሁን ወይም ደግሞ መገንዘብ አለባችሁ ተብለው ከሚታሰቡ የተወሰኑ ጉዳዮች መካከል ከጋብቻ ጋር የተያያዘ ማለት ነው። ጥንድ ሆናችሁ መጣችሁ የማማክርበት ነው። ስለዚህ ከጮኛችሁ ጋር ሴቶችም ሆናችሁ ወንዶች መታችሁ ይሄንን አገልግሎት ማግኘት ትችላላችሁ። በጣም ወሳኝ ነው። ለምን ትዳር ውስጥ ከተገባ በኋላ ብዙ ኮንፊውዥን ምናምን ከሚኖር ኦፍኮርስ፣ ሙሉ በሙሉ መቼም እያወቅን ነው የምንሄደው እንጂ አውቀን አንገባበት የታወቀ ነገር ነው። ግን በተወሰነ መጠን ደግሞ አውቀን አንዳንድ ቤዚክ የሚባሉ ነገሮችን ስለ ሪሌሽንሽፕ ስለ ሜሪጅ የሚያጋጥሙ ችግሮች ችግሮችን ምን አይነት መንገድ ነው የምንፈታው የሚለውን ነገር አውቀን ብንሄድ ደግሞ የተሻለ ይሆናል ብዬ ስላሰብኩት ፕሪማሪታል ካንስሊንግ ወይም ደግሞ የቅድመ ጋብቻ የማማከር አገልግሎትን ጀምሬያለሁ ማለት ነው። ስለዚህ በቁጥራችን ደውላችሁ አገልግሎት ማግኘት ትችላላችሁ። ሌላው ደግሞ ቻናላችን ለፍቅር ይበልጣል ዩቲብ ቻናል ማለት ነው። ግብአት ይሆናል፣ ሰው ይማርበታል። በጣም አስተማሪ ታሪክ አለኝ፣ በጥረቴ እዚህ ደርሻለሁ፣ ወይም ደግሞ ከኔ ተማሩ፣ ከውድቀቴ ተማሩ የምትሉት ታሪክ፣ ማንኛውም ታሪክ ካላችሁ በመደወል የእናንተን ታሪክ ደግሞ እዚህ ማቅረብ እንችላለን። ፊቴ እንዲታይ አልፈልግም፣ ታሪኬ ብቻ ነው እንዲተላለፍ የምፈልገው የምትሉ ደግሞ ፊታችን ሸፍነን የእናንተን ደህንነት በጠበቀ መልኩ ፕሮግራማችን ላይ መቅረብ ትችላላችሁ። ስለዚህ በዚህ ቁጥራችን ደውላችሁ ባለታሪኮች መመዝገብ ትችላላችሁ ማለት ነው። ምክንያቱም አንድ ነገር አምናለው ሰው ሁሉ የሚናገረው ታሪክ አለ። ሰው ሁሉ ከአንድ መጽሐፍ በላይ ይወጣዋል። ማንም ሰው እንደው ስኬታማ ነኝ ብላችሁ ራሳችሁንም አስቡም አታስቡም እሱ አይደለም ጉዳዩ። ግን ሁላችንም ብንናገር አይደለም እኛ ልጄን እንኳ አይና በስድስት ወሩ ነው እንዳልኳችሁ፣ ገና እድሜው ትንሽ ነው። ግን በስድስት ወር ውስጥ ራሱ እንደ አንደበቱ ተከፍቶ መናገር ቢችል ብዙ የሚናገረው ታሪክ አለ እና ሌሎቻችን ደግሞ በምድር ላይ ባለን ቆይታ ሃያ ዓመት፣ ሰላሳ ዓመት፣ አርባ ዓመት ከዛም በላይ የቆየን ደግሞ የየራሳችን ያለፍንበት ውጣ ውረድ የተማርነው የተሳሳት ነው የተሳካልን ብዙ ነገሮች ስለሚኖሩ እነሱን ደግሞ ብናጋራ ጥሩ ነው። ሰው የሚያውቀውን ሲያስረዳ፣ የሚያውቀውን ያሳለፈውን ደግሞ ሲናገር ብዙ የሚቀርልን የምንማማረው ነገር አለና መታችሁ ታሪካችን አጋርን ለማለት እፈልጋለሁ። በ0919800810 በ0919800810። የምክር አገልግሎትም ከፈለጋችሁ ስፔሲፊክሊ ይህንን መናገር ትችላላችሁ። የምክር አገልግሎት ፈልጌ ነው ብላችሁ ዲቴል መረጃ ማግኘት ትችላላችሁ። ከዛም ባሻገር ደግሞ አይ የምክር አገልግሎት አይደለም ፣ ታሪኬን ላጋራ እፈልጋለሁ ለሰዎች ለምትሉም በዚህ ቁጥር በ0919800810 ቀጥታ በመደወል ወይም ደግሞ ቴሌግራም ላይ አጭር የድምፅ መልእክት አጭር የድምፅ መልእክት ብታስቀምጡ እኛ ራሳችን ሪቻውት እናደርጋለን ማለት ነው። በጣም ነው የምወዳችሁ። እመጣላችኋለሁ በተለያዩ ቪዲዮዎች ከሰዎች ጋርም ለብቻዬም እንቀጥላለን። እንደ ቤተሰብ ውድድ ነው ማረጋችሁ ሰላሙን